የተፈጥሮ ጸጋ ያደላት የአፍሪካ ሁለተኛዋ ከፍተኛ የህዝብ ቁጥርን የያዘችው ሀገር ኢትዮጵያ የሀገረ መንግስት ጥንተ ታሪኳ በጣት ከሚቆጠሩ ያለም ሀገራት አንዷ በእኛው አቆጣጠር ታህሳስ 22 በፈረንጆቹ ጥር አንድ በግዙፍ የፖለቲካ የዲፕሎማሲና ኢኮኖሚ መድረክ ብሪክስን በይፋ ተቀላቀለች። መድረኩን ብራዚል፣ ሩሲያ፣ ህንድ፣ ቻይናና ደቡብ አፍሪካ ቀድሞ መስርተውታል። ጥምረቱ ሲመሰረት ዘርፈ ብዙ መደጋገፍን በማስፋት ሀገራት እንዲበለጽጉ ማድረግን ዓላማው አድርጎ ነው። ታዲያ ባለፉት ሰባት ዓመታት ጉዞ ኢትዮጵያ በዲፕሎማሲው መስክ ካሳካቸው ውጤቶች አንዱ የሆነው የብሪክስ አባልነት እንደ ሀገር ብሎም እንደ ትውልድ ሲታይ ትርጉሙ ትውልድን የሚያሻግር ይሆናል። እንደዚህ አይነት ዓለም አቀፍ ተቋማት ላይ የባለቤትነት ድርሻና የተቋሙ አካል ሆነ መምጣት በዲፕሎማሲም ከፍተኛ ዋጋ አለው። እንደ አገርም እንደ ትውልድም እንደ ዓለምም የዚህ አካል ተሳታፊና የዚህ አካል ባለቤት መሆነ የዓለምን ሚዛናዊነት ከማስጠበቅ አንጻር ከፍተኛ የሆነ ዋጋ አለው። ኢትዮጵያ ይህንን የብሪክስ አባልነት ማግኘቷ ከዲፕሎማሲ አንጻርም እንደ አገርም ከዚህ ዘመን ትውልድ አንጻርም ጥሩ ስኬት ነው ብዬ አስባለሁ። ብሪክስ የዓለማችን በሁለተኛ ደረጃ ተጽዕኖ ፈጣሪ የምትባለው ሀገር ቻይና ያለችበት ሕንድና ራሽያን የመሳሰሉ ሀገሮች ያሉበት ተቋም አባል መሆን ከዲፕሎማሲ አንጻር እንደ ቀላል የሚታይ አይደለም። በተለይም ደግሞ በፖለቲካው ዲፕሎማሲ መንግሥት የሰራውን ስኬት የሚያሳይ ነው። ሀገራት ኢኮኖሚያቸውን አሳድገውና እርስ በርስ ተደጋግፈው ለማደግና ብሔራዊ ጥቅማቸውን ለማስጠበቅ እንደ ብሪክስ ያሉ መድረኮች አይተከሚናን የሚጫወቱ ስለመሆናቸው ምሁራን ያምናሉ። በተለይም ኢትዮጵያ ለምታደርጋቸው የሁለትዮሽና የባለብዙ ወገን ስምምነቶች እንዲሁም ከአዲሱ የዓለም የፖለቲካ አሰላለፍ አንጻር ትልቅ ስኬት እንደሆነም ያነሳሉ። በዓለም አቀፍ ግንኙነትና ዲፕሎማሲ በሁለት አይነት የዲፕሎማሲ መርሆች ሀገራት ብሔራዊ ጥቅማቸውን ያሳካሉ። አንዱ ባይላተራል ወይም የሁለትዮሽ የምንለው ነው ሌላው ደግሞ መልቲላተራል ወይም ባለብዙ ወገን የምንለው ነው። ዜርፎር ሀገራችን የብሪክስ ሀገር አባል በመሆኗ አንደኛ ከአባል ሀገሮች ጋር ባለብዙ ወገን የሚለውን የዲፕሎማሲ መርህ በመከተል ብሔራዊ ጥቅሟን ተሰካለች። የተለያዩ ኢንቨስተሮች ለሀገራችን ይገባሉ፣ የውጭ ምንዛሪ ያመነጫሉ። ይሄ ለሀገራችን ትልቅ ግብአት ነው። ሌላው ደግሞ ከዚሁ በተጓዳኝ ከሀገራት ጋር የሁለትዮሽ ግንኙነት በመፍጠር ሁለቱ ሀገሮች የራሳቸውን ብሔራዊ ጥቅም መሰረት በማድረግ ከኢትዮጵያ ጋር አብሮ መስራት ኢትዮጵያ የራስዋን ብሔራዊ ጥቅም ታሳካለች ወይም ታገኛለች። ከሌሎች ሀገሮች ጋር የሚኖር መልካም ግንኙነት ከዲፕሎማሲ አንጻር ጥሩ ነው የሚሆነው ማለት ነው። እንደዚህ አይነት ተቋማች አፍሪካም ሆነ ኢትዮጵያ አለመኖሩ ደግሞ አንዱ የምትፈልገውን ባላንስ የማስጠበቅ አቅምህ ያንስና ሁልጊዜ ተጠምዛዥ ትሆናለ። የአፍሪካ መንግስታት ብዙ ጊዜ የማይረጋጋውም ይሄ ነው። ከዚህ አንጻር ይሄ ብሪክስ የሚባለው ትልልቅ ሀገሮች የመሰሩት ነው። አሁን ደግሞ ከሀገራቱም ብዙ አንዳንድ 10 11 አገሮች ገብተዋል። ይሄም ያሳየው የዓለምን ፋይናንስ፣ የዓለምን ዲፕሎማሲ፣ የዓለምን ፖለቲካ ሊያስጠብቅ ሚዛን ሊያስጠብቅ የሚችል የሶስተኛው ዓለምን አሰላለፍ መዋቅር አሰላለፍም አንዱ ሚዛን አስጠባቂ ሆኖ ይመጣል ተብሎ ይጠበቃል። ብሪክስ ብዙ አገሮችን እያቀፈ ነው ያለው። እዛ ውስጥ ደግሞ የጂ 5 እና ጂ 7 የሚባሉ አገሮች አብሉበት እነ ቻይና እነ ራሻ ሳይቀሩና ቀላል አይደሉም። ሚዛን ማስጠበቂያነቱ በጣም ከፍተኛ ነው። ኢትዮጵያ ይህንን እድል አለማሳለፏ ጥሩ ነው። በሊግ ኦፍ ኔሽንስ በአፍሪካ አንድነት ድርጅት ምስረታ ቁልፍ ሚናን የተጫወተችው እንዲሁም የተባበሩት መንግሥታት ድርጅት አባል የሆነችው ኢትዮጵያ ዘመናትን የተሻገረ የውጭ ግንኙነት ፖሊሲ ባለቤት መሆኗ የሚካድ ሐቅ አይደለም። ይሁን እንጂ ያላትን ታሪክና የዳበረ የዲፕሎማሲ ልምድ ያህል ባትጓዝም ባለፉት የለውጥ ዓመታት የታየው ስራ ግን ማርሽ ቀያሪ እንደሆነ ይነገራል። ኢትዮጵያ የባህር በር ያስፈልጋታል ብሎ መንግሥት ጥያቄ ማቅረቡ እንደ ሀገር ነው የምንኮራበት ነው። ለምን ጥያቄው የመንግስት ብቻ አይደለም፣ የአጠቃላይ የኢትዮጵያ ህዝብ ጥያቄ ነው። መንግስት ደግሞ የማንሳቱ አንዱ ሌላው የዲፕሎማሲ ሙከራ ነው ማለት እንችላለን። ከለውጥ በኋላ ደግሞ ሰፋ ያሉ እይታዎችን ይዞ መጥቷል። ከዛም አንጻር አንዱ የቀይ ባህር ተዋሳኝነትን ጥያቄ በሰላማዊ መንገድ የማቅረብ ራሱ አንዱ የፖሊሲው አካል ነው። ኢትዮጵያ ያሳካችው የብሪክስ አባልነት በሳል የዲፕሎማሲ አካሄድ ውጤት መሆኑ እንዳለ ሆኖ በጥምረቱ ውስጥ እንደ ቻይናና ህንድ ያሉ በኢኮኖሚ የበለጸጉ ሀያላን ሀገራት መኖራቸው ዘርፈ ብዙ ጥቅምን የሚያስገኝ ነው። አፍሪካ ሆኖች ነን፣ በማደግ ላይ ያሉ አገሮች ነን፣ አገር ነን እንደ ኢትዮጵያ ቻይና ማንሳት ትችላለች። ቻይና በጣም ተጽዕኖ ፈጣሪ ሀገር ነች በዓለም ከአሜሪካ ቀጥሎ ከእሷ ጋር መስራት እንደ ብሪክስም ደግሞ እነ ራሽያን፣ ህንድና ሌሎችንም የመሳሰሉ ሀገሮች ጋር አብረን መስራታችን ለእኛ ታዳጊ ሀገር እንደመሆናችን መጠን ብዙ ልምድ እንወስድበታለን። የተለያዩ ድጋፎችን እናገኛለን። እነዛ ድጋፎች ደግሞ መንግስት ደግሞ እንደ ሀገር በሚሰራው ከኢኮኖሚ፣ ከማህበራዊ እና በሌሎችም ዘርፎች ድጋፍ ወይም ምንድነው ሌላ ስራ ለመስራት የሚያነሳሳው እንደመሆኑ መጠን በማደግ ላይ ላሉ ሀገሮች እንደ ኢትዮጵያ ለመሳሰሉ ሀገሮች የብሪክስ አባል መሆናችን ትልቅ ጠቀሜታ ይኖረዋል። በተለይም ደግሞ ከኢኮኖሚ ዲፕሎማሲ አንጻር ብዙ ስራዎችን መስራት ስለሚያስችል በማደግ ያሉ ሀገሮች ትልቅ ጠቀሜታ አለውም ብሎ መውሰድ ይቻላል። እንደ ታዳጊ ሀገራት ከትላልቅ ሀገሮቹ የመደራደር አቅማችንና የዲፕሎማሲ ሚዛናችን እኩል ሳይሆን ነው የመጣው። የኢኮኖሚውም የዲፕሎማሲውም ብዙ ጊዜ የእነሱን ፖሊሲና የእነሱን ፍላጎት በመሸከም ነው። ፍላጎታችን በእነሱ ፍላጎት ስር የሚሄድ አዝማሚያ ረጅም ጊዜ አለ። የኢኮኖሚ ፖሊሳችን ላይ ጫና ያደርጋሉ እነዚህ የዓለም አቀፍ ተቋማታች፣ የዲፕሎማሲ ፖሊሲዎቻችን ላይ ጫና ያደርጋሉ። ይሄ እዛ ሚና ስለሌለህ ነው። እዛ ሚናህን ከከተትከው ባላንስ ለማድረጉ ሰፊ ድል ስለሚሰጥ የኢትዮጵያ ስኬት ጎን ለጎን የአፍሪካ ስኬት መሆኑን መታየት አለበት። የብሪክስ አባል ሀገራት በምዕራባውያኑ የሀያላን ሀገራት የሚመራውን ዓለም አቀፋዊ የፖለቲካ ስርዓት ለመገዳደር እንደ አማራጭ የሚያዩት ጥምረቱ በልማት ንግድና ኢንቨስትመንትን ጨምሮ በርካታ ጥቅሞችን እንደሚከፍት ተስፋ ሰንቀውበታል።